ሙሉ የሰጠኸኝ እናንተ የተዋወቀን የሰጠኸኝ ነገሮች በሙሉ እኔ ጋር ከማቃጥለው የሆነ ነገር ከማረገው ለአንተ ብሰጥ ይሻላል በሚል አብሮ የሌለህን ሰው የሱ የሆኑ ነገሮችን እሱን የሚያስታውሱ ነገሮችን ማስቀመጥ አይምሮ ከመጉዳት ውጭ ጥቅሙ እኔ ምንም አይገባኝም። አንድ የምታፈቅሪያት ሴት እኔ እንኳን እንለያይ ብልሽ አንቺ መልሰሽ እኔ እንለያይ ማለት ነበረብሽ። አንተ እንደምትፈልገኝ ሳቅ ነው መቆየው። እኔ እሺ ጊዜ ባፈቅርህ ካላፈቀረኝ ሰው ጋር ካልወደደኝ ሰው ጋር እንዴት ነው አብሬ ሊሆን የሚችለው? እስኪ ንገረኝ። ተጻጽፈሻል ወይስ አልጻፍ? አልተጻጻፍኩም። ከዛ ልጅ ቀርብ ነው ማይነገነው ይነት ያለኝን ምንድነው የሴት ቃ የሴት ሞት ማናት? ለመልከስከስ እንዲመች ነው እንደዛ? አይደለም ተረጋጊ። አላዛር ምን ማለት ነው? ለጠየሁት አበላሽሽው። በቃ ያው አበላሽሽ የነገርኩሽ እየነገርኩሽ ትንሱ የኔ ጥፋት ነው። በእናትሽ እየነገርኩሽ ነገር ሰው እንደዚህ እንደምታስቢው ያረኝ ይሻልኩ እንደምታስቢው አይደለም ማለት ነው ነው። ሰላም እንደናችሁ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አላዛር ጋር መጥቻለሁ አላዛር ሰፈር ነው ያለሁት። ያለሁበት ደግሞ ምክንያት እቃ መመለስ ስላለብኝ የሰጠኝን እቃዎች በሙሉ ይዤ ነው የመጣሁት። ምክንያቱም እኔ ጋር ተቀምጠው የባሰ እኔን እየረበሸኝ ነው ልጥላው ደግሞ አሳዘነኝ። መጣል አልፈልግም። ምክንያቱም በሰዓቱ ለኔ ትልቅ ቫልዩ ነገር ነበረው። የሰጠኝ ነገር አስደስቶ ነበር። ስለዚህ እሱን ደግሞ ከማቃጥል ከምጥል እራሱ ጋር በቃ እኔ ጋር አያስፈልግም እና ለእሱ ልሰጠው ነው የመጣሁት። ልመለስለት ማለት ነው። እቤት ይሆናል ብዬ አስባለሁኝ። አልደወልኩለትም። ብቻ ግን ያው የተፈጠረው ነገር እውነት በጣም ብዙዎቻችሁ እንዳዘናችሁብኝ አውቃለሁኝ፣ ግን ደግሞ አትፍረዱብኝ። ማለት በአብዛኞቻችሁ ሴቶች ናችሁ፣ ትረዱኛላችሁ ብዬ አስባለሁኝ። እኔ ላይ የተፈጠረው እኔ ላይ ማለት በቃ ነገሮች እኔ ላይ በጣም እውነት ጠነከረብኝ። በጣም ብዙ ነገር ተባልኩኝ። ይቅርታ ማድረግ እኮ ትልቅነት ነው። ይቅርታ ባረግለት ደስ ይለኛል። ግን ደግሞ በጣም ብዙ ጊዜ ይቅርታ እያደረግን አንዳንዴ ማይሆን ነገር ውስጥ እንገባለን። ያ ማለት ሰው ከስተተ ቶሎ ቢማር ቆንጆ ነው፣ ግን አንዳንድ ሰዎች ቶሎ አይማሩም። ሁሌም ይቅርታ ባደረጋችሁ ቁጥር ሁሌም ይቅርታ ባደረግ ነገር ይቅርታ ታደርግልኛለች ብሎ ሁሌም ተመሳሳይ ጥፋት ያጠፋሉ ማለት ነውና ያ ነገር ደግሞ ያስጠላል፣ ደስ አይልም። ለኔ ደስ አይልም ማለት ይጎዳል በጣም እና እኔ ደግሞ እዚህ ማንም የለኝም ብቻዬን ያለሁት እና በጣም በቃ እየተጎዳው ነው። እንዴት ብዬ ላስረዳችሁ? በቃ ብዙ ነገር ብዙ ኃላፊነትና ያለብኝ በቃ እውነት ስራዬን መስራት አልቻልኩ፣ ወይ ትምህርትን በስርዓት መማር አልቻልኩ። በጣም ነገሮች ሲደጋገሙብኝ እኔ እየተጎዳው ነው እና ይሄ ሪሌሽንሽፕ በቃ የሚጎዳኝ ከሆነ ማትደሰቱበት ከሆነ ቢቆምስ የሆነ ፈተና ሲበዛብኝ በጣም በቃ እኔ ፈተና በመጣ ቁጥር ህይወቴን መምራት እያቃተኝ ነው፣ ነገሮች በጣም እየከበዱኝ ነው እና አንዳንዴ በቃ ቢቀር በቃ ባይኒኝ እና በቃ ይቅር። አንዳንዴ እየተዋደዱ መለያየት ይሻላል። ሌላ ሌላ በቃ ሌላ ነገር ተፈጥሮ ያንን ሰው ከምጠሉት ጠልታችሁ ውስጥ ከምትለያዩት እየተዋደዳችሁ ከዛ ሰው ጋር እኮ ጥሩ ትውስታ ነበረኝ ብዬ ባዋራ ይሻላል ብዬ ነው። እና ያው ምንም በቃ እውነት እኔ እንጃ ምን ማድረግ እንዳለብኝ አላቅም። በጣም ነው የሚከፋው። በጣም ነው የሚያስጠላ ሁሉ ነገር እና በህይወቴ እንደዚህ አይነት ነገር ባይፈጠር ደስ ይለኝ ነበረ። እንደዚህ ቢሆን ቢሆን እንደዚህ ይሆናል ብዬ ባስብ አልጀምረው ነበረ። ግን አንዳንዴ እኛ ፍቅርን የምንስለው ፊልም ላይ የምናየው ፍቅር ነው እና ብዙዎቻችን ፊልም ላይ የምናየው ነገር በቃ ሁሉም ነገር በቃ ተስተካክሎ ያ ሰው ምን ያህል እንደሚወዳቸው አውቃችሁ ምናምን እና ፊልም ላይ የምናየው እና ሪያሊቲ ላይ ያለው እውነት በጣም ይለያያል እና እኔ እንደዛ ነበረም ይመስለኝ ይመስለኛል በጣም ኤክስፔክት ስለማድረግ መሰለኝ አሁን ላይ እየተጎዳ ያለሁት እና ኤክስፔክቴሽን በጣም መጥፎ ነው። ኤክስፔክት ማድረግ ከነገሮች በጣም መጥፎ በጣም ነው የሚጎዳው። እና በጣም በቃ የተጎዳው ነው። እኔ እንጃ አላቅም፣ እንዴት አድርጌ እንደማስረዳችሁ እራሱ አላቅም። ማለት በቃ አላቅም ብቻ። ሁሉም ነገር ቢስተካከል ደስ ይለኛል። ግን ደግሞ በቃ ነገሮች ካልተስተካከሉ ደግሞ ሁሌ የሆነ በቃ እኔ ራሴ እናንተ ራሱ በጣም ትንሱ ተጨቃጨቅ ጨቅጫቃ ሆንሽ እያላችሁኝ ነው። ግን የምጨቃጨቀው ህይወቴን ለማስተካከል ህይወቴ ይስተካከላል ብዬ ነው። እና ለካ ብዙ እናቶች ጨቅጫቃ ናቸው ባሎቻቸው የሚላቸው ነገሮችን ለማስተካከል ባወሩት እንደዚህ አድርግ እንዲ በውስጣቸው ከሚይዙት እኮ ተጨቃጭቀው ማስተካከል ቢችሉ ነው የሚሻለው። ሲጀመር ደግሞ አንድ አባባል አለ ሴሌ መጨቃጨቃ ቆመች ፍራ ይላል። ምክንያቱም እንዴት ነው እኔ ስለመጨቃጨቅ እያደነኩ ምናምን አይደለም ጭቅጭቁም ሁሌም ሲሆን በጣም ያስጠላል ይሰለቻል ግን ደግሞ ሴት ልጅ ህይወቷን ለማስተካከል በተናገረች ቁጥር ጨቅጫቃ መባለው አይቀርም እና ግን ደግሞ ያ ጨቅጫቃ የምትባልበት ምክንያት ምንድን ነው እሷ ምክንያታዊ የሆና ነው ህይወቷን ለማስተካከል ስትል ነው እንደዛ የምትባለው ላችሁ አስቤ ነው እንጂ እናንተም ተጨቃጫቂ ልትሆኑ አልመክራችሁም እኔም መሆን አልፈልግም ግን ደግሞ አንዳንዴ ህይወት ያስገድደናል ላችሁ ነው እና ላዛርጋ አሁን አብረን እንሄዳለን። እንግዲህ አሸንጎሊቶች ልብሶች አሉ፣ እሱን ሰጠዋለውኝ። በቃ ይሄ የመጨረሻ ነው። ከዛ በቃ እግዚአብሔር ያውቃል። እንግዲህ ፈጣሪ ከኔ ጋር ይሁን። እሱን ነው፣ ሌላ ምንም ልላችሁ አልችልም። እና አሁን አንድ ሰፈር፣ እሱ ሰፈር ሆኜ ነው ያው ሰፈሩን ታውቁታላችሁ። ፀሐይ ስለሆነ ትንሽ ወደ ጥላጣ ጋቢዬ ነው እና ወደ እሱ እንሄዳለን። እሺ ቤተሰብ ቤተሰቦች ደርሰናል። እሱ ጋር ያለ ነው እናንኳኳለን። እንግዲህ ካለ ላይ ሊኖርም ላይኖረም ይችላል። ያውስ እኔ እሺ። ሰላም፣ እንኳን ደህና ቆይ እሺ። መግባት ይቻላላ መቼም ደስ ደስነ በተደጋጋሚ ስፈልግች ነበረ፣ ግን አንቺ ያው አውቁ የተደበቀን ሰው ማግኘት ስለማይቻል። ይ ምንም የተደበኩት ነገር የለም። ላስ እንደምጠቃለ ትምህርትት መምጣት ይችላል ከፈለኝ። ያ ደግሞ እኔ ደግሞ መጣሁም፣ የመጣሁበትን ጉዳይ የሰጠኸኝ ነገር መመለስ ስላለብኝ ነው የመጣሁት። ሙሉ የሰጠኸኝ እናንተ የተዋውቀን የሰጠኸኝ ነገሮች በሙሉ እኔ ጋ ከማቀጥለው የሆን ነገር ከማረገው ለአንተ ብሰጠ ይሻላል በሚል ለምታካትዋለ አያስፈልጉም፣ አደለ ተለያይተናል። የተለያየ ሰው ምንም ማስታወሻ ማስቀመጥ ለእኔ ጥሩ አደለም፣ ይረብሸኛል። መረበሽ ደግሞ አልፈልግ ታቃለ አንድ ነገር ልንገርሽ፣ ይሄ በደህናው በፍቅር ሰዓት ስትወስ ስጦታዎች ናቸው። ሁሌም ደግሞ ከአንቺ ጋር እንዲሆን ነው የምፈልገው። ተረዳሽ። አብሮ የሌለን ሰው አብሮ የሌለህን ሰው የሱ የሆኑ ነገሮችን እሱን የሚያስታውሱ ነገሮችን ማስቀመጥ አይምሮ ከመጉዳት ውጪ ጥቅሙ እኔ ምንም አይገባኝም ስለዚህ መጎዳት ስለማልፈልግ ነው አላዛር። አሁንም የተጎዳው ስለሆነ ከዚህ በላይ መጎዳት ስለማልፈልግ ነው። በሌላ ነገር አታስበው። እሺ፣ ምን መሰለሽ፣ እኔ አንቺን ለመጉዳት ወይም ደግሞ አንቺን እንትን ለማድረግ ያሰብኩት ነገር አይደለም። በመጀመሪያ እንለያይ ያልኩበት ምክንያት አንቺ እንደነበርሽ አላወቁ። ተረዳሽኝ አይደለም? አንቺ በኖሮሽ ደግሞ እንደዚህ ዓይነት ቃላቶችን ላልጠቀም ይችላሉ። ነገር ግን አንድ የምታፈቅሪያት ሴት እኔ እንኳን እንለያይ ብልሽ አንቺ መልሰሽ እኔን እንለያይ ማለት ነበረብሽ። አላደረግኩም። ይሄ ነገር እኮ እኔን አይመለከትም ብለሽ ለማስረዳት ነው እንጂ መጣር ያለብሽ ነው። መጀመሪያም ጫፍ ላይ ነበርሽ። ምንም ጫፍ ላይ አልነበርኩም። ታውቃለህ አይደል እኔ እናንተ የነበርንበት የከረምንበት ነገር ታውቃለህ። ብዙ ነገር በብዙ ነገር በአንተ ምክንያት የተፈተንኩ ነው። ገባህ። አሁን ደግሞ ድጋሚ እንለያይ ስትል እንዴት ነው? እኔ አንተ ሳትፈልገኝ ለምን እቆያለሁ? አንተ እንደምትፈልገኝ ሳቅ ነው የምቆየው። እኔ ሺ ጊዜ ባፈቅርህ ካላፈቀረኝ ሰው ጋር፣ ካልወደደኝ ሰው ጋር እንዴት ነው አብሬ ልሆን የሚችለው? እስኪ ንገረኝ። እዛ ያልተፈለግኩበት ቦታ ለምን እገኛለሁ? እኔ ማሚን ስለምወዳት ነው ማሚ ጋር የምሄደው። ማሚን አክብሪያት ነው አንተን ወድጄ እናትህን መውደድ ስላለብኝ ነው። መወዳት በጣም ነው ማከብራት ለሷ ለእናት ሰው እኮ ለእናቱ የሚነግረው የልቡን ነው አደል? እንደ እናት ትዋሻለች? አትዋሽን። ውሸት አደለም። ለሌላ ሰው ብትል እሺ፣ ግን ለእናት ነው እየነገርካት የነበረው። እሷ ልታስታርቀን ነበር የጠራችን። ሁሉም ነገር ስች ይታረቀሃል ነው ብዬ ነበር የመጣሁት። ቆይ እስኪ ከአዲስ አበባ ሀዋሳ መሄድ ቀላል ነገር ይመስልሃል? ንገረኝ። ሴት ሆኜ አንተ በዞርክበት ሁሌ እየተከተልኩ ከመጀመሪያው ጀምሬ ሁሌ አንተ ወዳለህበት እየተከተልኩ እኔ ነኝ ያበላሸሁ? ሚኝ በመጀመሪያ አንድ አላዛር፣ እኔ ነኝ ያበላሸሁ? ምንም እኔ ተጠንቅቄ ነው እያወራሁ ያለሁት። እኔ አሁን ልጨቃጨቅ አይደለም አላዛር የመጣሁት። እቃዎችን እያንዳንዱ የሰጠኸኝን ስለማልፈልጋቸው ስለማያስፈልጉኝ በቃ ልሳጠን፣ የመጣሁት እኮ ነገሮችን በንግግር እንፍታቸው። ምንዛ በንግግር የምንፈታው እስኪ ንገረኝ። በምን አይነት ንግግር ነው እናንተ ይህንን ነገር ልንፈታ የምንችለው? አልኩሽ። እኔ ያንን ነገር የተናገርኩት አንቺ እኔን እኔ አፈቅርሻለሁ ስልሽ አፈቅርሃለሁ የሚል ምላሽ እንደምትሰጭኝ ሁሉ አልፈልግሽም ስልሽ ደግሞ ለምን የሚለውን ጥያቄ ከአንቺ እፈልጋለሁ። አንተ ጨርሰ ለእናትህ እየነገርካት፣ ወይኔ አላዛር፣ እኔ ልከራከር አይደለም የመጣሁት። አንቺ እንደዚህ ካንተ ጋር በተከራከርኩ ቁጥር ስም እየወጣልኝ ነው፣ ጨቅጫቃ እየተባልኩ ነው። ገባህ አይደል? ለምን ደግሞ አትረዳኝ? አንቺ ጨቅጫቃ አይደለሽ። ጨቅጫቃ ልሽ እየተባልኩ ነው ካንተ ጋር ባወራው ቁጥር። እኔም ደግሞ አሁን ለአወራ አይደለም የመጣሁት። እባክህን አላዛር፣ የምትረዳኝ ከሆነ ተረዳኝ። እኔ ከአንተ ጋር ልጨቃጨቅ ወይ ደግሞ ሰጠገባ ውስጥ ልገባ አይደለም የመጣሁት። ተረጋግተን ጉዳዩን እንፈታው እሺ። ምንድነው እሺ፣ ምንድነው የምንፈታው? ተለያይተናል እኮ አላዛር። የተለያየ ሰው ምንድነው የሚፈታው? ችግሩን እስኪ ንገረኝ። እኔ እና እንቺ እንዲህ እንዴት? በቃ አንተ አወጅከው ተለያየን። እኔ ከማይፈልገኝ ሰው ጋር እንዴ? ከኔ ጋር ለእናትህ እኮ ነው እየነገርካት የነበረው። ሌላ ሰው ቢሆን እሺ፣ ሰው ለእናቱ የሚነግረው የልቡን ነው። እኔ እናቴን አልዋሻትም። ምንም ተአምር ቢመጣ ያፈቀርኩትን ሰው ሌላስ ለሌላ ሰው አላፈቀርኩም ብዬ ማወራውን ለእናቴ ግን አፍቅሬአለሁ ብዬ አወራለሁ። ለእናቴ ምንም ምደብቃት፣ ሰው ለእናቱ እየነገረ እኔ በሌለሁበት እኮን እያወራ የነበረው እንደማትፈልገኝ እኮ አሳየኸኝ። እኔ በጣም ነው ያዘንኩብህ። ቤታችሁ አንተን ፍለጋ ድረስ መጥቼ አንተ ማይሆን ነገር ለእኔ ማይሆን፣ እኔ እንጃ እኔ አላቅም። ከአንተ አልጠብቅም፣ ይሄንን ነገር አልጠብቅም። ይሄ እንደዚህ ታደርጋለህ ብዬ ራሱ አላስብም። ለእናንተ እኔ በሌለውበት ከኔ ጋር መለያየት እንደምትፈልግ ነው ያወራው። አሁንም ቢሆን ቪዲዮ ናይቸዋለው። ማሚ ማሚ አልፈልግህም እሷን ካላመጣ ስላለች ነው አሁን እየተለማመጥከኝ ያለው። አላዛር ነው በቃ። መጀመሪያ አንተን አላዛር ቤት የመጣውት አንተን ላገኝ ስላልቻልኩ ነው። ቤት አገኛለሁ ውጭ ነው ራሱ እዚህ ቤት ራሱ መምጣት አልነበረብኝም። አቃለ ግን ደግሞ ግዴታ የቃ መመለስ ስላለብኝ ነው። ቀንጂ መንከራተት የለብኝ። አላዛር ስማኝ፣ ነገሮችን በንግግር ምንም በንግግር ነገር የለም። አላዛር ስማኝ፣ እኔንም ስማኝ፣ እባክህን በቃ እንደማ አትፈልገኝ፣ ለእናት ነግረሃታል። አሁን ደግሞ እኔ የፈለግኝ እናት እንዳትቀየም ነው። ይሄ ደግሞ አላደርግም። እኔ እንደዚህ አይነት ሴት አይደለውም። በቃ እኔ እንደዚህ አይነት ሴት አይደለውም። ተቃለ እኔ ርካሽ ሴት አይደለውም። አንዳንዴ ስናፈቅር በቃ ዝቅ ብለን ሁሉን ነገር ማንነታችንን፣ ሁሉ ነገር ክብራችንን እንረሳለን። ግን በቃ በአንተ ምክንያት ብዙ ታብያለሁ፣ ብዙ ሆኛለሁ። አሁን ግን አልችልም። በቃ ነገርኩ አይደለ ለእናት እንደማትፈልገኝ ነግራታል። ሰምቻለሁ፣ አይቻለሁ። በጆሮ የሰማሁት ወይ ሰው ነግሮኝ አሉባልታ አይደለም። ከዛ በኋላ ደግሞ ቪዲዮን አይቼዋለሁ። እናተ አደራ ስላለችን አሁን የሚፈለገኝ ስለዚህ ይሄንን እቃ ይዘህ ይቀመጥ ላስቀምጥ ነው ይሄን እቃ የመጣሁት። በር ላይ ሰው ከሌለ በር ላይ ተዋለ ብዬ ነበር የመጣሁት። ግን ደግሞ በር ላይ ግርግር መፍጠር አስፈልግም ብዬን የመጣሁት። ስለዚህ እጣህን ተቀበለኝ። ምንም የምናወረው ነገር የለ። እኔ ናንተ ጨርሰናል። ተረጋጅ። እኔ ያለ ነገር መናገር አልነበረብኝም፣ ግን ደግሞ የተናገርኩበት ምክንያት እኔ ላይክ አንቺ ባለፈው ምንድን ያለች እንደዚህ አይነት ቪዲዮ አይቼባለሁ እንደዚህ አይነት ነገር አይቻለሁ ብለሽ እንደዚህ አይነት ፕሮግራም አበላክ ስትጂ እኔ ምን አልኩሽ? እንላይ ብያለሁ ስሚኛ። እኔ ምን አልኩሽ? ለማስረዳት ጣርኩኝ አይደለ ለምን ይህንን ፍቅር ስለምፈልገው ለአንቺ ለማስረዳት መሄድ ያለብኝ ጥግ ድረስ ሄጄ ለአንቺን ለማሳመን ሞከርኩኝ። ምን ችግር አለው? እኔ እንደዚህ አይነት ነገር አይቻለሁ ስል አንቺ ፍቅረኛ አይነሽ አደለ እንዴ? ኖ፣ ይሄ እኮ እንደዚህ አይደለም አላዛር፣ ይሄ ከዚያ አንጻር ነው ብለሽ ብታስረጅኝ ምን ችግር ነበረው? አንቺም ከኔ ጋር ተደበለሽ እንለያይ ከምትይኝ፣ እስቲ ቆም ብለሽ አስቢው። አላዛር፣ ምንም ቆም ብዬ የማስበው ነገር የለም። እኔ ያ ሁሉ ነገር ቪዲዮ ሲደርሰኝ፣ ያ ሁሉ ነገር ራሷ እያወራች እየደወለች እንደዛ ስታስጨንቀኝ፣ እንለያ የሚል ነገር አላመጣሁም። እንለያ አላልኩም። አንተ ግን ገና ለገና ወንድ ልጅ አወራች ገና ለገና ይሄ ልጅ ዘመዴ ይሁን ፍቅረኛ ይሁን፣ እኔ አንተ አንተ እያለ እንዴት ነው ፍቅረኛ የሚዘው? ስለዚህ አይደል እሱ ብታ ብታስረጂኝ ምን ችግር አለው ነው ያለው። ለምን አታስረጅኝም? ለምን በቃ ያየው ነገር ነው ያየሁት ከሆነ አንቺ ማስረዳት የለብሽም፣ ከአንቺ ለመስማት አይደል እንዴ? አንቺ ምን ማስረዳት የለብሽም። የፈለግሽው ነገር እንደፈለሽ ማድረግ ነው የምትችይው። እኔ ማለት ነው አላዘር ሰው ማስረዳት አልችልም። ለምሮም አትችዩ፣ አይተህ በቃ መረዳት እንድትችይው። እንዴት ነው አይቼ የምንረዳው? በቃ ከንቻ እንዳየሁት ከተረዳው ጽሑፉ እንደሚለው ነው ታዲያ ምንድና ጽሁፍ አንተ? በቴክኖሎጂ በመጀመሪያ፣ አንቺ ለማየት ራሱ ፈቃደኛ አይደለሽም። እኔን ታውቀኛለህ፣ ቴክስት መጻፍ ስልክ ማውራት አልወድም። ታውቃለህ አይደለ? በባህሪም ወደሽም አልወደድሽም። ግን እኔ በአንቺ ላይ ቅሬታ ሲመጣ አንቺንን የማስረዳት ግዴታ አለብሽ። አስረዳለ። ምንድን ነው ማስረዳኛ? አንቺ እኮ ከማስረዳት ይልቅ እንለያይ ነው ያለችኝ። እኔ ምንም ቴክስት የጻፍኩት ነገር የለም። ነገር ያለው ማሚ ጋር ቁጭ አርጌ ነገር ያለው አይደል። እንደ ቴክኖሎጂ በዚህ ጊዜ በዚህ ቴክኖሎጂ እንዲህ ብዬ እንኳን ባስረዳ ልታምነኝ አንተ ፈቃደኛ ካልሆንክ በስተቀር ልታምነኝ አችልም። ምክንያቱም በጣም ሪል ነገር ነው አይደል? ሪል ነገር ነው አርገው የሚያሳዩት ምንም። አሁን ላይ ፎቶሾፕ ብትል ሪል አርገው ያመጡልሃል አይደል? ከፈለክ ከወንድ ጋር ሳስመው የፈለጉትን ነገር አድርገው ያመጠዋል በኤአይ ማለት ነው። ስለዚህ እኔ ያንን ነገር እራስህ ድረስበት እንጂ እኔ ላስረዳ አልችልም። ምንድን ነው የማስረዳ? እኔ እኮ ተንሳኤ እንደዚህ ዓይነት ነገር ታረጋለች ብሎ አይ ብር አስባለሁ ታረጊያለሽ አልኩም አላልኩም ግን አንቺ እኔ ባንቺ ቅሬታ አለኝ ስል አንቺ ቅሬታን የማስረዳ ግዴታ የለብሽም። አልነቢ እና ለምን አላት ታስረዳ እሺ ላስረዳ ምንድን ነው የማስረዳ? እስኪ ጠይቂኝ ተጻጽፈሻል ወይስ እኮ ይሄን ነው የፈለኩት። አህ አሁን አብረንን ሁን ትለይ ነው አወራ በቃ አወራ። ፍላጎት ስለሌለህ ነው። ያ ፍቅር ቶሎ ብለቻኩለ ከኔ ጋር በስርዓት ከማውራት ይልቅ እኔ ባላስረዳ እንኳን እኮ የዛ ነው። ደንግጬ ሊሆን ይችላል አይደለ ወይ የሆነ በቃ ማድረገው ነገር አጥቼ አጥቺ። ከዛ በኋላ ግን ላውራሽ ብለህ አልጠራኝም። ይሄ ጥፋት ነው። ወቃን በቃ ሄድክ፣ አዋሳ አይደል አዋሳ ሄድክ። ከዛ ማሚም ነህ ያለች ሄድኩኝ። እሺ እኔ አላዛር፣ ምንም ያጠፋኸው ነገር የለም ምንም። ይቅርታ የምንደራረግበት ጊዜ አይደለም። ራፍዷን አንዴ ሰዓት ከረፈደ ረፈደ ነው። ህይወት ደግሞ ቆማ የምጠብቀን ነገር የለችም። እዚህ ጋር ተለያይተናል በቃ እንደ ተለያየን ተነጋግረን፣ አሁን ምን ይቅርታ የምንባባለው? በቃ እኔ ዕቃ እንድትረከብ ነው የመጣሁት። ቃ ሌላ የምታወራው ነገር ካለ አውራ። ይሄ የመጨረሻችን ስለሚሆን ማለት ነው። ከእንግዲህ እኔ ቤትህም አልመጣም። ይቅርታ ዛሬም ቤት ድረስ ስለመጣሁ እቃ ስለያዝኩ ነው ቤት ድረስ የመጣሁት። ሌላ ቦታ ማገኘ ብሎ ወደ አላቅም ለዛ ነው እንጂ ቤት መምጣት አይጠበቅብኝም። ምክንያቱም ፍቅረኛ አይደለውም። ተረጋግኛ ነገሮችን ስ ምንምረጋ ልብስ ከስራ አለ ቀሚሶች የገዛህልኝ መውጣት ይቻላል በቪዲዮ ይሄ ሁሉ ነገር አያስፈልግም። ብዙ ልብስ አለው፣ አያስፈልግም ምንድነው ማያስፈልግበ ደናው ጊዜ አርግ ልሻለ በቃ፣ ከፈለክ ጣለው፣ ከፈለክ አቃጥሎ፣ የፈለግከው ነገር አድርገው። እኔ ግን ምንም ነገር ማድረግ ስለማልፈልግ፣ በቃ እኔ ከአይምሮ ነፃ መሆን ስለምፈልግ ይህን ነገር ባየው ቁጥር ተረድታኛል ብዬ አስባለሁ። ለተንኮል አስቤ አይደለም የመጣሁት። ከምጥለው አንተ ጋር ቢቀመጥ ከፈለግ፣ አንተ ጣለው፣ አንተ ስለሰጠ እዛ ምንድነው ማን ያለው ቤት ውስጥ ቤት ቤት ውስጥ ምንድ ነው የሴት እቃ፣ የሴት ሞት ስራ ማናት? ለነገሩ አያገባኝም? ምንም የምታስረዳኝ ነገር የለም። አያገባኝም። አይደለም ው እንደምታስ አያገባኝም። እውነት አያገባኝም። የፈለግከውን ነገር አድርግ። ተለያየ የለ የተለያየው ለመልከስከስ እንዲመች ነው። እንደዛ አይደለም፣ ተረጋጊ አላዛር። ምን ማለት ነው? አያገባኝም አልኩ። ልቀቀኝ፣ እኔ እሄድ በቃ። ቃሜን ለመመለስ ነው የመጣሁት። አያገባኝም፣ ልቀቀኝ፣ እጄ እጄን ልቀቀኝ። አይገባህም፣ እንደ አንተ ቆይ፣ ተረጋጊ ራሱ ታስረዳሻለች

እና ደግሞ በቃ እዚህ ጋር እንዳስቀመጥኩ አላየሁትም ነበር። ትንሱ፣ በእናትሽ ሽቅርታ አራማችን እንደመጣች ንገራት። አሁን ይመጣው። እሽ፣ ትንሱ፣ አሁን ይመጣው። ችግር የለም ያምር። በቃ አንቺ

ይሆናል ትንሱ፣ ለምን አትረጁም? ቆይ እኮ አስታሚ ሆኜ ምን አልኩኝ? ኑ ለማስተማር አይደለም ትንሱ፣ አብራችሁ ሆኖ ኔ እዚህ ጋ አገባኝን ሊሄድ ነው ያልኩት። ሌላ ነገር እያሰብሽ ነው። እኔ ሊሄድላችሁ ምናምን የምትዩ ሌላ ነገር እያሰብሽ ነው። በማሪ ምንድነው እንደዚህ የምትዩ ትንሱ፣ አንቺ ያሳዝንሽ።

ኧረ፣ ትንሱ በማርያም በማርያም በእናትሽ በኔ ምክንያት የዚህ ዋሳ አይባባስ ችግሩ በእናትሽ። ትንሱ ትንሱ በእግዚአብሔር እኔ እኮ ከአንቺ በእኔ ምክንያት ስለተጣላችሁ እኮ ሁለታችሁንም ለማስማማት እኮ ነው። ሁለታችሁንም አንድ ላይ እንደ በፊታችሁ እንድትሆኑ እኮ ነው። እሱን አውርቼ እኮ አንቺን ላወራሽ ነበር። ትንሱ በሌላ ነገር አትስሚ፣ በእናትሽ በቃ። ትንሱ በእናትሽ እንዳይከፋሽ፣ በማርያም እኔ እኮ ከአንቺ ጋር አንቺ እኮ እሱ ልመጣ ነበር እንጂ ጭራሽ ትመጫለሽ ብዬ አላስብኩም። እንደዚህ ደህና አይደለም። በቃ

ትንሱ በእናትሽ፣ እንደሱ አይደለም። በማርያም ትንሱ፣ በእግዚአብሔር እንደሱ አይደለም። አንቺ እንደምታስቢው አይደለም። አላዛር በጣም ታሞ ነበር። በእናትሽ፣ አንቺን ስላጣና ለማውራት ፈልጌኩ ነው የምትጠቁም ምን አልታመምኩ። አንቺ በቃ እሱን ለማስተካከል ነው። በገብሬ በቃ ያየሽው ነገር ሁላ ሌላ ነገር አይደለም። በቃ አንቺ በቃ በቃ እንድታለቅሽ አልፈልግም። ትንሱ በቃ ሴት ልጅ ነሽ፣ እረዳሻለሁ። ሌላ ነገር አስበሽ ነው እኔም ባንቺ ቦታ ብሆን አንቺ አንቺ እምታስቢው ነገር ነው የሚሰማው። ምን ምንም ጥፋት የለብሽም። አንቺ ምንም ልታብራሪልኝ፣ ልትነግሪኝ ምንም ነገር አልፈልግም ምንም ነገር አልፈልግም። ገና ለገና ስልክ አወራሽ ብሎ ነው እሱ ግን ሁሌ ሁሌ ሁሌ አገኘዋለሁ። በቃ ስልክ እኮ አይደለም። ስሚ፣ እሱ እኮ ስልክ ስታወሪ እኮ በጣም ስለሚወድሽ እኮ ነው እንደዚህ የሚናገርሽ አይደለም። ትንሱ ግን በቃ አንቺ ደግሞ ሌላ ነገር ፈልግ እንደሆነ ታውቂያለሽ። ምክንያቱም እንዲያተረዳሱ፣ ነገር በሳቅ በጫወታ፣ በደስታ ባዘን፣ ባለፉት አመታት ስንቱን አሳለፍን ስንት ደስ ስታየን ስንታየን መከራ ሲፈራረቁብን በተራ በተራ